በምድር ላይ ይኖራሉ ተብለው የማይታሰቡት አስደናቂ ስራዎች። በዚህች ዓለም ላይ የተፈጠሩ ፍጥረታት በሙሉ ስራን መስራት ግዴታቸው ነው። ያለ ስራ ለረጅም ጊዜ መቆየት አይቻልም። ታዲያ ብዙዎቹ የዓለማችን ስራዎች ተመሳሳይና የሚታወቁ ቢሆንም አንዳንዶቹ ስራዎች ግን ወይ ጉድ የሚያስብሉና በጭራሽ ይኖራሉ ብሎ ለማሰብ የሚከብዱና የሚያስቁ ናቸው። ታዲያ እነዚህ ለዓለማችን እንግዳ የሆኑት ስራዎች የትኞቹ ናቸው? በዛሬው ቪዲዮ የማስቃኛችሁ ይሆናል። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮውን ቀለል አድርጋችሁ ላይክ በማድረግ ጀምሩት። ስምንተኛ ፕሮፌሽናል ቤድዋርመር አልጋ አሟቂነት። ይህ ሥራ ለማመን ቢከብድም በሀገረ እንግሊዝ የታወቀና በአመት ብዙ ብር የሚታፈስበት ስራ ነው። ስራው በሆቴሎች ውስጥ ያሉ አልጋዎችን ማሞቅ ነው። ደንበኞች የሆቴል ክፍሎችን ከተከራዩ በኋላ ለመተኛት ወደ አልጋቸው ውስጥ ሲገቡ አልጋው በእጅጉ ይቀዘቅዛቸዋል። ይህንኑ ችግር ለመፍታትም እነዚህ አልጋ አሟቂዎች የደንበኞቹ አልጋ ውስጥ ቀድመው በመግባት ከ20 ደቂቃ እስከ አንድ ሰዓት ድረስ በመተኛት አልጋውን ያሞቁታል። ደንበኛው ከዛ በኋላም ያለ ችግር በሞቀ ቀጠመኝታ ላይ ይተኛል። ለዚህ ሥራ በአመት ውስጥ ከ100,000 እስከ 200,000 ዶላር ወይንም በእኛ ገንዘብ እስከ 25 ሚሊዮን ድረስ ይከፈላል። ኢንድድን ጨምሮ ሌሎች ሥራ መፈለጊያ ድረ ገጾች ላይም ሥራው በስፋት ይለቀቃል። ምን ያክሎቻችሁስ የዚህ አይነት ሥራ የመስራት ሞራል አላችሁ? ሰባተኛ ፕሮፌሽናል ስሊፐር የሰለጠኑ እንቅልፍተኞች። በአብዛኛው በአውሮፓና አሜሪካ ያሉ ሆቴሎች ስራ ሲጀምሩ ልምድ ያላቸውን እንቅልፋሞች ይቀጥራሉ። ይህንን የሚያደርጉበት ዋና ምክንያትም በሆቴሎቹ ክፍል ውስጥ ያሉት አልጋዎች ለእንቅልፍ ይመቻሉ ወይንስ አይመቹም የሚለውን ለመፈተሽ ታስቦ ነው። አንድ ልምድ ያለው እንቅልፍተኝም ከ12 እስከ 24 ሰዓታት ድረስ ያለማቋረጥ መተኛት አለበት። ያለማቋረጥ ከተኛም አልጋው ጥሩ ነው ተብሎ ይያዛል። ለዚህ ስራም በዓመት እስከ 100ሺህ ዶላር ወይም በእኛ ገንዘብ እስከ 12 ሚሊዮን ብር ድረስ ይከፈላል። ታዲያ የኛዎቹ እንቅልፋሞች የት ናችው? ስድስተኛ ፔት ፉድ ቴስተር፣ የእንስሳትን ምግብ ቀማሽ። ምናልባት ይህንን ስትሰሙ እብደት ሊመስላችሁ ይችላል። ነገር ግን በአውሮፓና አሜሪካ ውስጥ ካሉ ታዋቂ ስራዎች መካከል የእንስሳትን ምግብ መቅመስ ዋነኛው ነው። በርካታ የእንስሳት ምግብ አምራች ድርጅቶች፣ በተለይም የውሻና ድመት ምግብ አምራቾች በየቀኑ ምግቦች ተመርተው ወደ ገበያ ከመውጣታቸው በፊት እንዲቀመሱና ጥራታቸው እንዲረጋገጥ ያደርጋሉ። ለዚህም ቋሚ ምግብ ቀማሾችን በድርጅታቸው ውስጥ ይቀጥራሉ። ታዲያ የእነዚህን እንስሳት ምግብ ቀማሾች ደሞዛቸው ቀላል አይደለም። ከአንድ የአውሮፓ የኢንጂነር ክፍያ ይበልጣል። ይኸውም እነዚህ የውሻ ምግብ ቀማሾች በዓመት ውስጥ በአማካኝ እስከ 300000 ዶላር ወይም በእኛ ገንዘብ እስከ 37 ሚሊዮን ብር ድረስ ይከፈላቸዋል። በዚህ ምክንያትም ስራው በእጅጉ ተፈላጊ የተባለ ነው። እሱ ብቻ ሳይሆን ስራው ትልቅ የተባለ ሙያንም የሚጠይቅ ነው። ምን ያክሎቻችሁስ በዚህ ደሞዝ ይህንን ስራ ትሰራላችሁ? አምስተኛ ዋተር ስላይድ ቴስተር የውሃ መንሸራተቻዎችን የመፈተሽ ስራ፣ ሁሉም ሰው ሊሰራው የሚፈልገው ስራ የሚመስል ነው። ሰዎች ለመዝናናት ከፍተኛ ብር በሚያወጡበት መንሸራተቻ ላይ እየተከፈላችሁ መንሸራተት። በዚህ ስራ ላይ የሚቀጠሩ ሰዎች መንሸራተቻዎቹ ምን ያክል የውሃ ጉድለት እንዳለባቸው፣ መሃል ላይ ሰዎችን የሚያስቆሙ ከሆነ ከመጠን በላይ ፍጥነት ካላቸው ወይንም ከመጠን በላይ ሰዎችን የሚያዘገዩ ከሆነ ማስተካከያ እንዲደረግባቸው ያደርጋሉ። ታዲያ ይህ ስራ የሚያዝናና ቢመስልም ሰዎቹ ቀኑን ሙሉ በዚህ የውሃ መንሸራተቻ ላይ ሲንሸራተቱ ሊውሉ ይችላሉ። ይህም ከፍተኛ ለሆነ የጡንቻ ህመም ይዳርጋቸዋል። በዚህ ጊዜ በመዝናኛ ስፍራዎች ላይ ለእነዚህ ሙያተኞች 70 ሺ ዶላር በአመት ወይም በእኛ ገንዘብ በአመት ከ8.8 ሚሊዮን ብር በላይ ይከፈላቸዋል። ዓለም ላይም አስቂኝ ከተባሉ ሥራዎች መካከል ይህ ሥራ በዋነኝነት የተቀመጠ ነው። አራተኛ፣ ድራይ ፔንት ዋቸር እውነት ይህ ስራ ለብዙዎች አስቂኝና ስለመኖሩ ለማሰብ የሚከብድ ነው። ስራው አዲስ ቀለም እየተቀባ ግንብ ላይ ማፍጠጥ ነው። ይህ ስራ ባደጉት ሀገራት ላይ የተለመደና በብዙ የቀለም ማምረቻ ድርጅቶች ውስጥ የሚተገበር ነው። አንድ በቀለም ስራ ላይ ከፍተኛ ልምድ ያለው ሰው እዚህ ስራ ላይ ከተቀጠረ፣ ስራው የሚሆነው የቀለም ማምረቻው አዲስ ቀለም ሲያመርት ለሙከራ የተቀባው ግንብ አጠገብ በመቀመጥ ቀለሙ በየደቂቃው የሚያሳየውን ለውጥ መመዝገብ ነው። ይህም ቀለሙ ያለበትን ችግር ድርጅቱ እንዲለይ ያደርገዋል። በዚህ ስራ ላይ የተሰማሩ ሰዎችም በአመት ከ80 ዶላር በላይ ወይም በእኛ ገንዘብ ከ10 ሚሊዮን ብር በላይ ይከፈላቸዋል። ስራቸውም ለደቂቃ ያክል አይናቸውን ሳያዞሩ ግድግዳ ላይ ማፍጠጥ ነው። በእያንዳንዷ ደቂቃም ግድግዳው የሚያሳየውን ለውጥ ይመዘግባሉ። ታዲያ ስንቶቻችሁ ይህንን ስራ ለመስራት ትዕግስቱ ይኖራቸዋል? ሶስተኛ ኦደር ጀጅ ይህ የምድራችን አስቀያሚው ስራ ነው። ስራው የሰዎችን ብብት እግርና አፍ ማሽተት ነው። ይህንን ስራ የሚሰሩ ሰዎች በእጅጉ የሰለጠኑ ሲሆን በተለያዩ የጽዳት እንዲሁም ሽቶ ማምረቻዎች ውስጥም ይቀጠራሉ። ስራቸውም ሰዎች የተመረተውን ምርት ከመጠቀማቸውና ከተጠቀሙ በኋላ የሰውነታቸው ጠረን ላይ የሚመጣውን ለውጥ መመዝገብ ነው። ፍቃደኛ የሆኑ ሰዎች ከተመረጡ በኋላም የማሽተቱን ስራ የሚሰሩ ሰዎች በጥንቃቄ የሰዎቹን ብብት አፍና እግር ያሸታሉ። እያንዳንዷን ለውጥ ይመዘግባሉ። ለዚህ ስራም ሰዎቹ በዓመት ከ520 ዶላር በላይ ወይንም በእኛ ገንዘብ ከ ስድስት ነጥብ ሁለት ሚሊዮን ብር በላይ ይከፈላቸዋል። ስራውን ብዙዎች ባይወዱትም ባለው ገንዘብ ምክንያት ተፈልጎ የሚሰራ ነው። እናንተስ በዚህ ብር ይህንን ስራ ትሰሩ ይሆን? መልሱን ለእናንተ ትቸዋለሁ። ሁለተኛ፣ ስኔክ ሚልከር። ይህ ደግሞ የእባብ መርዝ የመሰብሰብ ስራ ነው። እባብን አብዛኛው የዓለም ማህበረሰብ ይፈራዋል። በዚህም በምስል እንኳን ማየት አይፈልጉም። ለአንዳንድ ሰዎች ደግሞ እባብ ስራቸው ነው። የእባብ መርዝ ዓለም ላይ ለመድኃኒትነት አስፈላጊ ናቸው ከተባሉ ግብአቶች መካከል ዋነኛው ነው። አብዛኞቹ የምድራችን መድኃኒቶችም በውስጣቸው የእባብ መርዝን ይይዛሉ። ታዲያ ይህ ሁሉ መድኃኒት ውስጥ እንደ ግብአትነት የሚያገለግለው መርዝ የሚሰበሰበው እነዚህ ስኔክ ሚልከር በተባሉ ሰዎች ነው። ሰዎቹ መርዛማ የተባሉ እባቦችን በማራባት መርዛቸውን ይሰበስባሉ። ለተለያዩ መድኃኒት አምራች ድርጅቶችም መርዙን ይሸጣሉ፣ ወይንም ደግሞ በአመት 59000 ዶላር ወይንም በእኛ ገንዘብ በአመት 74 ሚሊዮን ብር እየተከፈላቸው ከእባብ ላይ መርዝን ይሰበስባሉ። ታዲያ ይህ ድፍረት ኖሯችሁ ስራውን የምትሰሩት ስንቶቻችሁ ናችሁ? አንደኛ ፕሮፌሽናል ሞርነር፣ ይህ ስራ በእኛ ሀገር ውስጥ ባይዘምንም በስፋት አለ። ስራው አስለቃሽነት ነው። የዚህ አይነት ስራ በትምህርት ታግዞ የሚሰጠው ደግሞ በሳውዚስት ኤዥያ አካባቢ ነው። በእነዚህ አካባቢዎች ሰዎች ሲሞቱ አስለቃሾች ይቀጠራሉ። እነዚህ አስለቃሾች ባለሙያ ሲሆኑ በለቅሶ ላይ የተሰበሰቡትን ሰዎችም የማስለቀስ ብቃት አላቸው። ሰዎቹ ሲያዝኑ ሰው ከሞተባቸው ቤተሰቦች ይበልጣሉ። ለዚህ ሙያቸውም በአንድ ለቅሶ 50 ዶላር ወይንም በእኛ ገንዘብ እስከ 6000 የኢትዮጵያ ብር ይከፈላቸዋል። አሁን ላይ ይህ ተግባር ወደ አውሮፓ በመስፋፋት ላይ ይገኛል። ታዲያ የእኛ ሀገር አስለቃሾች የት ናችሁ? ውዴ ዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በድጋሜ ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ በተሰሞን ትችላላችሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ።